ዛሬ ሙሉዬ እንግዲህ ሚኪን ተክች አለው። የዛሬ የሄሎ እንግዳችን እዚህ ያለ በደንብ ታዋቂ አይደለም። ቲያትር ይሰራ ነበረ። በሰርከስ ታውቂው ይሆናል። ሰርከስ ኢትዮጵያ ላይ ሰርከስ ኢትዮጵያ። ነፃነት አሰፋ። ነፃነት ዋን ነው መስራች ነው። የደብረ ብርሃን ሰርከስ ልጆች ናቸው። ደብረ ብርሃን ሰርከስን ከመስራቾቹ ነው። ተወልዶ ያደገው እዚህ አዲስ አበባ ኩርድ ሾላ የሚባለው የአሁን ሰፈርሽ፣ የአሁን ሰፈርሽ መንገድ ነው። እዛ አካባቢ ነው ተወልዶ ያደገው። በጣም በሰርከስና በቲያትር እንቅስቃሴ ውስጥ የነበረ ነው። ልጅ እያለ ትምህርት እና ቲያትር ተቀላቅሎ ሲሞክር ወደ ትምህርቱ ቀዝቀዝ ብሎ ወደ ቲያትሩ ሲሄድ እናቱ ሰርከስና ቲያትርን አጥብቀህ ያዝ ብለው ሰርከስ ላይ በጣም ብዙ ሰርተዋል። እነሱ ወደ ውጭ መውጣታቸውን አውቃለሁ፣ ግን ኖሩ መሆኑን አላወቅኩም። ሰርከስ ላይ በደንብ ጠንክሮ የሰራ ከዛ ይሄ ሰርከስ ደብረ ብርሃንን በተለይ ከአዲስ አበባ ሄዶ በወጣትነቱ ደብረ ብርሃን ላይ ሰርከስ ደብረ ብርሃንን አቋቋሙ። ሰርከስ ደብረ ብርሃን የሶሻል ዴቨሎፕመንት ላይ ወይም ይሄ ወጣቶችን ሰብስበው የተለያዩ ችግሮችን እንዲቀርፉ የሚያደርግ የተለያየ እንቅስቃሴ የሚያደርግ ይሰሩ ነበር፣ ስብስብ ነበር። ከዛ እንደገና ደግሞ ይሄ ሰርከስና ሰርከስን አካታች የማድረግና ይሄ የአካል ጉዳተኞች የሰርከስ ቡድን አቋቁሞ አስታውሳለሁ። እኔ ራሴ አያቸው ነበር። በአገራችን ቀዳሚ የሚባል በአካል ጉዳተኞች የሚመራ የሰርከስ ቡድን አቋቁሞ በመላው ኢትዮጵያ የተለያየ እንቅስቃሴዎችን አድርጓል። ጣም በኋላ ያስተምራል ነገርም ሰምቻለሁ። ውጭ ሀገር ሄዶ መጀመሪያ ስዊድን ከዛ ወደ ኖርዌይ ሄዶ ኖርዌይ ከሄደ በኋላ የመጀመሪያ ዲግሪውንና እና ሁለተኛ ዲግሪውን ይዞ በተለይ ሳይኮሎጂ ላይ እና ሶሻል ዴቨሎፕመንት የሚሉት ማህበራዊ ብልጽግና ላይ ትምህርቱን ተምሮ ትዳር ያማክራል፣ ቤተሰብ ያማክራል። የራሱን የተለያዩ ፖድካስቶች፣ የተለያዩ ቻናሎች ፈጥሮ የተለያዩ እንቅስቃሴዎችን የሚሰራ አፕሪ ወጣት ነው። ስለዚህ ሄሎችንን ልጨርስብሽ፣ ያድምቅልናል። የሄሎ ኢትዮጵያ ተመልካቾች ብዙ ነገር በተለይ ወጣቶች፣ ሄሎ ነፃነት፣ ሄሎ ኢትዮጵያ፣ ሄሎ ሙሉዓለም፣ ሄሎ መሐመድ። ሃይ እንደምን ነህ ነፃነት? ደህና ነህ ወይ? ቤተሰብ ሰላም ነው ወይ? እንዴት ናችሁ? በጣም ሰላም ነኝ፣ በጣም ሰላም ነኝ። እንዴት ናችሁ? ደህና። ምንም አልተቀየርክም፣ ወጣትነት እንዳለ ነው። የስፖርት ሰው። ታንክ ዩ። እናንተም እዛው ነጻ፣ ኖርዌይ ምን ያህል ጊዜ ሆነ? ኖርዌይ 20 ዓመት አለፈኝ። 2001 መጨረሻ ላይ ነው የመጣሁት በፈረንጆች አቆጣጠር 20 ዓመት ምናምን አለፈኝ። አሁን እንደውም ኖርዌይ ኢትዮጵያ ከኖርኩበት ጊዜ ኖርዌይ የኖርኩበት ጊዜ ላስት ኢየር አካባቢ አለፈኝ ማለት ነው። ስለዚህ ሞር ኖርዌጃን ኖርዌይ ውስጥ ነው የኖርኩት ማለት ነው። ኖርዌይ ስታይ አንተ ሀገርን እያሰብ ምን ተሰማ? ለመጀመሪያ ስትወጣ የመጀመሪያው አክቹአሊ መጀመሪያ ኖርዌይ አይደለም የመጣሁት። ከዛ ፊት ስዊድን ነበር የወጣሁት። ከዛ በኋላ ሞ ኖርዌይ ለመኖር ስመገባ ነው በደንብ ያየሁት። አንድ እንደ መጀመሪያ አካባቢ ስትገቢ የሆነ ሀገር እንደ ቱሪስት ነው፣ አንዳንድ አሪፍ አሪፍ ቦታዎች የምታየው በኋላ ግን ደግሞ እንደ ነዋሪ ደግሞ ስትኖር ሌሎቹ እነዚህ ውስጥ ውስጥ ያሉ ነገሮችን ታያለሽ። እና በጣም በጣም ፋሲኔት ያደረገኝ አሁን የኖርዌይ በተለይ በተለይ የመልኩ የሚያሳየ ነገር ምንድን ነው፣ ኖርዌይ በጣም ቆንጆ የሚባሉት ቦታዎች መናፈሻ መሆን የሚችሉ ቦታዎች ምናም አካባቢ ለህዝብ ክፍት ናቸው። ለህዝብ የተዘጋ ቦታ የለም። የንጉሱ ቤት ካለ ፓርኩ ለህዝብ ክፍት ነውና ብዙ ቆንጆ የሚባሉት ነገሮች ቆንጆ የሚባሉት ቪው ያለባቸው ቦታዎች ለህዝብ ለህዝብ ክፍት ናቸው እና የዛ ጊዜ ቆጭቶኝ የነበረው አንዱ እኛም እንደዚህ ቢሆን የሚል ህልም ነበረ፣ ምኞት ነበረ የዛ ጊዜ እና እሱ ነው በጣም ፋሲኔት የሚያደርገው መገጣጠሙ። ግን ይገርማል አሁን እኮ እኛ ጋም ትልቁ ቤተመንግስት ዩኒቲ ፓርክ ሆኖ መጎብኘት ተጀመረ። ያ በጣም ቆንጆ ነው የሚገርም በአስር ዓመት አካባቢ በፊት ኢትዮጵያ መጥቼ ነበር አንድ ቢዝነስ ልጀምር እና የዛ ጊዜ አሁን ቤተ መንግስቱ ምናምን ወደዛ ማየት እንኳን ያስፈራ ነበረ። ፎቶ ማንሳት አይደለም ማየት እንኳን ያስፈራ ነበር፣ እውነቱን ለመናገር እና የዛ ጊዜ እንኳን ለተወሰነ ኢኒሽቲቭ ሊጀመር ነበረ ልጆች ጓደኞች አካባቢ ታላቁን ቤተ መንግስት ለታላቁ ቤተ መጻሕፍት የሚል ነገር ጭንቅላት ውስጥ ነበርና ልክ ይሄ ነገር ሲከፈት የመጀመሪያው ደስተኛ ሰው እኔ ነበርኩኝ። እና ላስታይም ልጆቼን ይዤ ያለኝ እዛ ቦታ ላይ እኔም ማላቀውን ታሪክ ተምሬያለሁ። ልጆቼን ደግሞ ታሪክ ለማስተማር ልጆቻችንን መተን ስናሳያቸው ይሄ የሚነካ የሚጨበጥ ታሪክ አለ አይደለ? እንደዚህ በፋንታሲ ያለ ሳይሆን የሚነካ የሚጨበጥ ነገር ስናሳያቸው በጣም በጣም ደስ ብሎኝ ነው የመጣሁት። ያለውን ለውጥ በሚገርም ሁኔታ ነው የወደድኩት። ብዙ ቦታ ደግሞ እውነቱን ያለማጋነን ብዙ ቦታ ብዙ ሀገር ካየኋቸው የተሻለ ሆኖ ነው ያየሁት፣ እና ለውጥም በጣም ወድጀዋለሁ። በእርግጥ አዲስ አበባ ብቻ አካባቢ ነው ያየሁት፣ የቀሩትን በቪዲዮ ምናምን ነው ማያቸው። ግን መሀል ከተማ ላይ ያሉት ለውጦች፣ ትንሽ አካባቢዎች ላይ ያሉ ለውጦችን በጣም ነው የወደድኩት። ለልጆች በጣም የተመቻቸው ነቱ ለመናገር አሁን ብዙ ቦታ አለ ልጆቻችን፣ የምንመጣበት ቦታ መናሳየው ቦታ ርፍ የምንልበት ቦታ ካዎቲክ ያልሆንበት ቦታ አለ። በጣም ነው የወደድኩት። ማህበራዊ ብልጽግና ላይ እንደምትሰራ መቼም እናውቃለን። ያው መቼም በሰው ሀገር ላይ ሆኖ እንደዛ መስራት በጣም መታደል ነው። ማትረሳው ያጋጠመ ነገር አለ? በህይወት ሁሉም ሁሉም ሲያጋጥመዋል፣ የማያጋጥም ነገር የለም። በኖርዌይ ኖርዌይ ብዙ የራሱ የሆነ ውጣ ውረድ አለው። ኖርዌይ ውስጥ አንድ ማህበረሰብን ለማገዝ የሚያጋጥመው ነገር ምንድነው ትልቅ ነገር ስታስቢ ወይም ስታስብ ዙሪያ ያሉ ሰዎች ናቸው የማይታያቸው ። አንዳንዴ ትልቅ ነገር ታስብና ከጎን ያለውን ሰው ስታማክረው፣ አጠገብ ያለውን ሰው እንደዚሁ ካስብ ያለው ስትለው፣ ምናልባት ያ ሰው ያህልም የለውም ወይም ያ ልምድ ስለሌለው፣ ብዙውን ጊዜ ቢያጋጠመኝ በእኛ ማህበረሰብ ወይም ሌላ ማህበረሰብ ውስጥ ያየሁት ነገር ምንድን ነው፣ ብዙ ህልምህን የሚያስቀር ህልምህን፣ አይ ነገር አስበበት አልግበለም ኧረ፣ ተው በደንብ አስበት ሚል አይነት ነገር ነው ያለው እና ማህበረሰብ መቀየር የጀኔሬሽን ጉዳይ ነው የአንድ ሰው ጉዳይ ብቻ አይደለም፣ የአንድ አመት ጉዳይ ብቻ አይደለም። የጀኔሬሽን ጉዳይ ነውና በራሱ ራሱን የቻለ ቻሌንጅ አለው። እኔ ግን በራሴ ራሴ ጋር መለቀየሩ ራሱ ራሴን ችዬ ራሴን የተሻለ ሰው ማድረግ የራሱ ማህበረሰብን ማገዝ ነው የምኖርበትን ማህበረሰብ የመጣውበትን ማህበረሰብ ማገዝ ነው ብዬ ነው የማስበው፣ እንጂ የተለየ ለብቻው የተለየ አጋጣሚ ነገር የለም። ግን በእርግጥ ከዚህ በፊት ኢትዮጵያ እያለሁኝ አዲስ አበባ ለቅቄ ደብረ ብርሃን ሂጄ አለሁኝ። አንድም ራሴን ለመቀየር ሁለትም ደግሞ ማህበረሰቡንም ለመቀየር ብዬ ደብረ ብርሃን ሄጄ ነበር። አስራ ስምንት እንኳን አልሞላኝም ነበር ዛ ጊዜ ሲሄድ፣ እዛ ሄጄ ሰርከስ ለማቋቋም ነበር የሄድኩት። አንድም ወደዛ የወሰደኝ ምክንያት እዚህኛው የነበርኩበት ማህበረሰቡ ስላልተሳካልኝ እድ ላይ በሰዎች እጅ ስለነበር በተለይ በሰዎች እጅ ስለነበር ብዬ ራሴን መቀየር አለብኝ፣ ለራሴ ደሞ ለመቀየር ደግሞ ካለውበት ኮንፈርት ካለውበት ደሞ ቦታ መውጣት መቻል አለብኝ ብዬ ወደ ደብረ ብርሃን ሄድኩኝ። ደብረ ብርሃንም ሄጅ ያጋጠመኝ ማህበረሰብ በዚኛው በኩል በህይወቴ በጣም ቆንጆ ብለው በጣም ድጋሚ ማየት የምፈልገው አይነት ሁኔታ ያጋጠመኝ፣ በዚኛው በኩል ደግሞ ድጋሚ ማሰብ ማልፈልገው ላ ነገር አጋጥሞኛል። ቻሌንጁም እዛ ነበር፣ እድገቱም እዛ ላይ ነበር ግን ሆነም ቀረም መጨረሻ ላይ ግን የልፋቱ ውጤት በጣም ብዙ መቶ ልጆች አካባቢ ከመቶ በላይ ልጆች የተለየ ህይወት እንዲኖራቸው የተሻለ ህይወት እንዲኖራቸው አሁን የተለያየ ሀገር በአውሮፓም ያሉ ልጆች አሉ፣ ኢትዮጵያም፣ ሰክሰስፉል የሆኑ ልጆች ለማፍራት ደርሻለኝ። ለዛ ነው በጣም ደስተኛ። በጣም ብዙ አመት ምድር ላይ ኖርክ ነው ምትመስል። ወድ ነው ይህም ሁሉ ስራ ሰርተ፣ እንደ ሽማግሌ የምታወራው ባለቤት ትላለች። እውነት ነው ግን፣ እንደ ወጣትነትና እንደንትን አይደለም። እንደው ትውልድን መቅረብ ሀገርን መቅረጽ ነው። ሀገርን መስራት ነው። አንተም ጀመር አድርገኸዋል። ስለ ቤተሰብ መጨነቅና የትዳር ማማከር፣ የቤተሰብ ምክር አገልግሎት፣ ትዳሮችን ማማከር ላይ ተሰማርተሃል። ማን አስተማረ? ማን አሳለጠነ? እዚህ ሰፈር ለአንበረት አካባቢ ነው የተማርክበት? ምስራቅ አጠቃላይ ነው ወይስ ደብረ ብርሃን ነው ወይስ ኖርዌይ ናት? ሁሉም ነው። ቅድም እንዳልከው ብዙ አመት ኖርኩ ነው የሚያስለው። ብዙ ነገር ተምሬያለሁኝ። የመጀመሪያው ሆነስትሊ ከእናቴ ነው የተማርኩት። እናቴ ብዙ ቀበሌ ውስጥ ነው የኖረችው። እናቴ ቀበሌ ሰራተኛ ነበረች። እኔ ስወለድ ያገኘችው ስራ ነው እንግዲህ፣ እስካሁን ጡረታ ድረስ ወታለች። እዛ ውስጥ የምታደርጋቸው አስተዋጽኦዎች ነበሩ። ይሄ ሶሻል ወርክ የሚባለው ነገር ከቤተሰብ የመጣ ነገር ነው እና እንደዚህ ፍርድ ሸንጎች ውስጥ ምናምን ብዙ ነገሮች ላይ ሰርታለች እና በተለይ አሁን አዋቂ ሆኜ እሷን ባዋራዋት ቁጥር ያደረገቻቸውን አስተዋጽኦች ሳይ ነው አንዱ ኢንስፓይሬሽን ከዛ ነው የመጣው። ዋናው እንትኔ በኋላ ደግሞ ልክ ኖርዌም ስመጣ ወደ ትምህርትም ስገባ ያኛው መነሻዬ ነው። ከልምምድ አንጻር አንዱ ትልቅ ልምድ ያገኘሁበት ቦታ ከአዲስ አበባ ተነስቼ እንደወጣት ወደ ደብረ ብርሃን ስሄድ ነውና እንዳልኩት ደብረ ብርሃን ሄጄ ሰርከስ ልጆችን ሳስተምር ሰርከሱ ሳስተምር ሴቶች ልጆች ነበሩ፣ አካል ጉዳተኞች ልጆች ነበሩ። ብዙ ልጆች ነው የሰበሰብኩት። እና ከባዱ ነገር ከባዱ ነገር እውነቱን ለመናገር ደብረ ብርሃን ስሄድና ልጆች ሰርከስ ሳስተምር ሰርከስ ማስተማሩ አልነበረም፣ ወላጆቻቸውን ማሳመኑ ላይ ነበር በጣም ከባዱ ሴት ልጆቻቸው ወጥተው መደረክ ላይ እንዲሆኑ ማማረግ አካል ጉዳተኛ ልጆች እንዲወጡ ማድረግ፣ እነሱ ወላጆቻቸውን ማሳመን፣ እዛ ያለው ማህበረሰቡን ማሳመን፣ አስተማሪዎቻቸውን ማሳመን። ይሄው በሙሉ ሳልወድ በግዴ የተማርኩት ነገር ነው። የተለያየ ነገር ያጋላበት ምን ብል ነው ምን ብል ነው የሚሰሙኝ የሚል ነገር ማለት ነው እና የማህበረሰቡ እኔ ወጣትነት በወጣትነት አለመስማታቸው እኔ ደግሞ የተለያዩ ነው መንገዶች በምን መኩብ ብናገር ነው ማሳምነው የሚለው እሱ ልምድ ነበረኝና ልክ ኖርዌይ ስመጣና የትምህርት ሁኔታዎች ሳይ አንድም የመጣልኝ ከልጆች ጋርና ከወላጆች ጋር የተያያዘ ትምህርት ሳይ፣ የጻፍኩትም ለዩኒቨርሲቲ የጻፍኩት በቂ ትምህርት አልነበረኝም። የጻፍኩላቸው ደብዳቤ አንዱ ደብረ ብርሃን ያርኳቸውን ስራዎች ነው። እና ወዲያውኑ የተቀበሉኝን ከዛ ርስ ዲግሪን አገኘሁኝ፣ ማስተርሴን አገኘሁኝ መጨረሻ ላይ። አሁን ደግሞ ክሮስ ካልቸራል ሳይኮሎጂ ደግሞ አጠናሁኝ አሁን ከወደ ሦስት መቶ አይነት ወላጆች ጋር ሰርቻለሁ። ኖርዌይስ ከተለያየ ካልቸር የመጡ ኖርጃኖችንም ጨምሮ የተለያዩ ቻለንጆች ያሏቸው ወጣት ልጆች ጋር ሰርቻለሁ። አንዱ ስለ አንዱ እያስተማረ አንዱ ስለ አንዱ እያስተማረ በዛው ቀጠልኩበት ማለት ነው። እንግዲህ አሁን ወደ እሱንም ደግሞ አልፌ ደግሞ መልሼ ይሄን ስራ የሚሰሩትን ሰዎች ወደ ማስተማር እሱ ላይ እየተሰማራ ነው ያለው። በጣም ጥሩ ነው። መድረክ ላይ እንደውም በርካታ ትምህርቶች ትሰጣለህ እና ከፍተኛ ተቀባይነትም አግኝተሃል። ና በጥቁርነት አልከበደህም ይህ ነገር? አዎ መልሱ አዎም ነው አይደለምም ነው። በሆነ መልኩ ጥቁርነት ራሱ የራሱ የሆነ አድቫንቴጅ አለው እንትንም እንዳለው ይልቅ ማለት ነው ውጣ ውረዶች ስላሉ አንድ አንዴ ከውሃው ከሰርፌሱ ከወጣሽ በኋላ እና ወደ ላይ መታየት ከጀመርሽ በኋላ ኮንፊደንሱም ይጨምራል። እሱ እሱ ያግዛል እንደገና ደግሞ እኔም የተነሳውበት መድረክ ቲያትር ነበር፣ ሰርከስ ነበር። እነዚህ መድረክ ላይ መሆኑ ራሱ የሚሰጠው የር በራስ መተማመን ነገሮች አሉ። እሱ ላይ ደግሞ ትምህርት ይጨመርበታል። እሱ እሱ ሲጨማመር እንደገና ደግሞ ራስ መፈለገ ብቻ ሳይሆን ተቀባዩን ማህበረሰብ ያስፈልጋል። የኖሩጃ ማህበረሰብ በሆነ መልኩ ተቀባይ ነው። እኔ እንደዚህ ነኝ ስትይ ያን ቦታ ነው የሚሰጥሽ። ግን ሳያውቁት ግን ውስጣቸው ግን ውስጣቸው ግን የዘለቀ የቆየ አይነት እይታ አላቸው። ጥቁሮች ላይ እና ሌሎች ዜጎች ላይ ያላቸው እይታ አለ። እነሱ ለራሳቸውን ከፍ ማድረግ ሳይሆን ምናልባት ሌላው ማሳነስ ወይ ደግሞ ከዚህ በላይ አይችልም ማለት ብዙ ነገር የምታውቂ የሚመስላቸው ልክ እዚህ ሀገር ከመጣሽ ምትማሪ ነው የሚመስላቸው፣ እና ልክ ወደ ኋላ ተመልሽ ደግሞ እኔ እኮ ባይ ዘ ወይ እዚህ ከመምጣቴ በፊት እኮ ተአምር ሰርቻለሁ ስቲ፣ ተቀባይ ናቸው። እንደዚ ተቀባይ ናቸው። እና እራሴ ጥቁር መሆኔ ከተለያየ ካልቸር መምጣቴ ከኢትዮጵያ መምጣቴ እነዚህ እነዚህ ነገሮች ራሳቸው በስነስርዓት ቦታ ቦታ ከያዙና ዶክመንት ከተደረጉ ራሱ ትልቅ ትልቅ አድቫንቴጅ ነገር ነው። ግን ደግሞ እንደዚሁ በአሁን እነሱ ሆን ብለው ከፍ አያርጉሽም። ማህበረሰቡ እነሱ አይደሉም ከፍ ያርጉሽ ራስሽ ነሽ ከፍ የምታደረጊው። አሁን የራሴ ካምፓኒዎች አሉኝ። አንድ ሁለት ካምፓኒዎች አሉኝ የራሴ እዛ ላይ ኃላፊ ነኝ። ያንን ካምፓኒ ኃላፊ ለመሆን የአንድ ካምፓኒ ራሴ መክፈት ነበረብኝ። እና ከኢትዮጵያም የተማርኩት ከልጅነት የተማርኩት ነገር ምንድን ነው? እዛም ልጅ ሞኜ ሰርከስ ላይ ሌላ ሰው እጅ ላይ ከሆነ እድሌ ብዬ ነው የወጣሁት። ሌላ ሰው እጅ ላይ መሆን የለበትም የኔ እድል ነው። አሁንም ያዝ የያዝኩት ነገር ምንድን ነው? አሁንም ቢሆን እኔ የሆነ ቦታ ላይ ኃላፊ መሆን ከፈለግኩኝ የሆነ ነገር ማረግ ከፈለኩ ሌላ ሰው ላይ መሆን የለበትም፣ እላለሁኝ። ጥቁር ሞንኩኝ ነጭ ሞንኩኝ እጄ እኔ መፍጠር ያለብኝ በሚል በዛ የተነሳሁትና ሰው እንደነሱም ለማህበረሰቡም ይሆናል እንደ ራስሽም ደሞ እድገት ይወስናል። እንደው ወደኋላ ልመልስና ወደ ወጣትነት አንተ በልጅነት ታታሪና ብዙ ነገር የምትሞክር ነበርክና እንደ በወጣትነትና በልጅነት ከሰራቸው የተወሰኑ ስራዎች አስተማሪውን ወይም አዝናኙን ብትነግረን መቼም ሰርከስ ነው ሁሉም ሰው የሚያውቅ። ደብረብርሀን ሰርከስ በተለይ ሰርከስ ነው እንግዲህ፣ ትልቁ ትልቁ ምለው የሞከርኩትና የተሳካልኝ፣ በደንብ የተሳካልኝ ህይወት የነቀየረው ምለው ሰርከስ ኢትዮጵያ እዛ ነው የጀመርኩት። እኔ ላምበረት ነው ያደግኩት እንዳልኳችሁ። በአጋጣሚ ደግሞ እንደድል ሆኖ ላምበረት አካባቢ ነበር ሰርከስ የተሞከረው የተጀመረው የዛ ጊዜ እዛው ሰርከስ ጆይን አረኩኝ ማለት ነው። እሱ ትልቅ ህይወቴን ቀየረው። ከዛ በፊት ግን ትምህርት ቤት ቲያትር ሞክር ያለውኝ፣ ከዛ በፊት ደግሞ አክሮባቶች ሞክር ያለውኝ እና አሁን ተመልሼ ወደ እናቴም ስናገር ምንድነው ሁ የምትለው ሁሉ ነገር ሞክሩ ትላለች። ከሞከርክ ግን በደንብ አርገው ነው ምትለው። ወደኋላ በግማሽ ልብ አትግባበት ምትለው ነገር ነበራት። እና ልክ ሰርከስ ጋ ግን ስያያዝ በደንብ ሲሪየስሊ ወሰድኩት ማለት ነው። የመጀመሪያዎቹን አራት ዓመታት አዲስ አበባ ሰርከስ ኢትዮጵያ ማለት ነው እዛ እዛ ሰራው ማለት ነው ከዛም በኋላ ደግሞ ወጥቼም ደግሞ ሌላም ቦታ ሄጄ ስሞክር እስቲ አሁን የራሴን ሰርከስ ለሞክር ስል ደግሞ እሱንም በጣም ሲሪየስ ላይ ነበር የወሰድኩት። እና እሱ እነሱ ናቸው እንግዲህ ብዙ የሞከርኳቸው። ኖርዌይም ስመጣ ግን ቲያትር ለማስተማር ሞከርኩኝ። ኢቭን ሬስቶራንቶች ውስጥ ሰርቻለኝ፣ ትምህርት ቤቶች ውስጥ ሰርቻለኝ፣ ፒትሳ ቤቶች ውስጥ ሰርቻለኝ። ብዙ ነገሮች ሞክር ያለውኝ እና ያሉ ቦታዎች ላይ አሁንም በጣም የሚያስደስቱኝ ነገሮች አሉ። አዳዲስ ነገር መሞከር እንደምታዩት እዚህም ኖርዌይ መጥቼ ከስራ ጎን ለጎን የራሴ የመድረክ ጥማቱ ስላለ ስቱዲዮ ከፈትኩኝ። አሁን ስቱዲዮ ነው ማዋራችሁ። ሁለት ስቱዲዮዎች ከፍቻለኝ እዚህ ሀገር፣ ሁለት ቻናሎች አሉኝ። ፖድካስቶች ፕሮዲስ አረጋለኝ፣ በኖርዌጂያንም መጽሐፎች፣ አንዳንድ አርቲክሎች ደግሞ ጽፋለኝ። እና ሁሌም የሚቀጥለው ነገር ነው፣ ሰርች ሰርች ማድረገው። መድረክ ቲያትር ሰርተሃል እንዴ? እኔ እኮ ስለ ቲያትር ስታነሳ ገርሞኝ ሙሉዬ ግን ይሄን ፊት አታስታውሹም። አሁን ምቾት ምናልባት ቀይሮት ይሆናል። ላታስታውሹ ትቻለሽ። ግን ሙሉዬ በጣም ቆይቷ እንዴ ልጅ ነው የሚሆነው ዛን ጊዜ፣ ህፃን ልጅ ነው። በዛን ጊዜ እኛ ቲያትር ቤት በነበርንበት ጊዜ እሱ በጣም ልጅ ነው። ምን ቆይ፣ ምን ቲያትር ላይ እኔ ከምነግርሽ፣ እስኪ ንገሪ። እኔ እንኳን አስራ አራት ምናምን አስራ አምስት አስራ ስድስት አመት እያለን ነው ከሰርከስ የተመረጠ ነው። አራት ልጆች ተመርጠን የትያትር ችሎታ ያላቸው ወይደግሞ አክቲንግ ችሎታ ያላቸው መድረክ ችሎታ ያላቸው የዳንስ የተለያየ ነገር የሚያካትቱ ልጆች ተብሎ አራት ልጆች ተመርጠን ሀምሌት ላይ እንድንጫወት ነበር ነበርና ሀምሌት ላይ አዝማሪዎቹ ነበር። ምን ማለው? አንቺ ኦፌላን ስትጫወች ማለት ነው። የዛ ጊዜ በጣም ትንሾች ነበር። ሀምሌት ላይ ሰርተሀል? ሁለት አመት ሰርተናል አብረን። ሁለት አመት ልጅ ነህ። በጣም እርግጠኛ ነኝ ልጆች፣ በጣም ልጆች ጎበዝ ልጆችን አውቃለሁ፣ እዛ ላይ ይሰሩ የነበሩ ልጆች፣ ከነሱ አንዱ ነህ ማለት ነው። እሳቱን ማቀባበል ነው የነበርኩ፣ እሳቱን። ይሄ እንዴት አይነት ጉድ ነው! እግዚአብሔር ግን የሚገርመው በጣም ብዙ ነገር እናንተ አሁን እኔ ልክ ቲያትር የብሔር ቲያትር በተለይ ያገዘኝ ነገር ምንድን ነው፣ ሰርከሱን በብዙ መልኩ እንማረው ነበር የተማርነው ነበር። ብሔር ቲያትር ግን በጣም ያገዘኝና ፋሲኔት ያደረገኝ ነገር ምንድን ነው፣ ስቴጁ ላይ ያለውን ብቻ ሳይሆን ባክስቴጅ ላይ የነበሩትን ነገሮችን ማየት እንችል ነበረ። ስለነበሩት ፓሽን የነበረው ዲሲፕሊን የነበረው ፎከስ የዛ ሰዓት የሶስት ሰዓት ቲያትር ነው አይገርመኝ አለማስታወስሽም። በጣም በጣም በጣም ፎከስ ድም ነበርሽ የዛ ጊዜ። እኔ ረዥም ጊዜ የሚገርመው ረዥም ጊዜ መጀመሪያዎቹን ሶስት አራት ወራት ፍቃዱ ተክለ ማርያምም የምር ንጉስ ነበር የሚመስለኝ። ሁሉም የራሳቸው እናንተ ራሰው ትክክለኛ ፋሚሊ ውስጥ የገባው ነበር የሚመስለኝ እንደ ልጅም ሆኜ እና ረዥም ጊዜ የፈጀብኝ ራሴን ከዛ ወጥ አድርጎ ይሄ አርቲስቶች ናቸው ምልበት እና ብዙ ብዙ ነገር ተማርኩኝ ማለት ነው። በተለይ ዲሲፕሊኑ፣ እዛ ላይ ያለውን ዲሲፕሊን እና ፎከስ በጣም ተማርኩ። ብዙ ነገር ደግሞ ከዛ ይዤ ሰርከስም ስሰራ ከነ ቴያትሩ ነበር ሰራ ቴያትር ፎርማል አልተማርኩም ግን በኋላ ላይ ግን እዛ አስተማረኝ። የሚገርመው ደግሞ ኖርዌይ መጥቼ የወጣቶች የቲያትር ግንትን ውስጥ ትምህርት ቤት ውስጥ አሰልጣኝ ረዳት አሰልጣኝ ሆኜ ሰራ ብዙ ከዛ ያገኛቸውን ትምህርቶች ወሰድኩት ማለት ነው እና በጣም ነው ያገዘኝ ያ ሁለት ዓመት ያለ ደሞዝ ነው የሰራት ለስላሳ ነበር የሚከፍለን ነፃነት እንዴት እንዴት እንደምታኮራ ሰው ሆነሃል እባክህ አመሰግናለሁ እጅግ በጣም ነው ደስ ያለኝ እና ታዲያ አሁን መድረክ ሲናፍቅ ቲያትር ቤት ሲናፍቅ እዛ ትሄዳለህ የምችለውን ያህል እሄዳለሁኝ ብዙ ጊዜ ትንሽ እንደውም ትንሽ ያስቀናኛል የሆነ እንደ መጥላትም ነገር እላለሁኝ የሆነ መድረክ ላይ ወይ ልጆችም ሳይ ወይ ሌላ ሰውም ሳይ በጣም እዚህ ጋር ነው የእኔ ቦታ ይሄ ነው እላለሁኝ በጣም ነው መድረክ ላይ የምወደው እና በሆነ መልኩ አሁን የምሰራውም ስራ ሕይወቴን ታሪክ በሙሉ ጨምሬ ነው ሳስተምርም ሄጄ ማስተምረው ሁሉም ያሉኝ ልምዶች ቀምሜ አምጥቼ ነው እዚጋ እንደ ትምህርት የምሰጥበት ነው። እና በጣም የሚሸክሙ አይነት መርከብ ማለት ነው ያሳለፍኳቸው ነገሮች ልምዶች በሙሉ እና መድረክ ላይ መሆኔ በጣም ያስደስተኛል። ከዚ ያገኘውት ይሄ በራስ መተማመን ነገር አሁንም አሁንም እያገዘኝ ነው እንዳልኩሽ ዲሲፕሊን ፎከሶች እነዚህ እነዚህ ነገሮች በጣም አግዘውኛል። አሁን ደግሞ ስቱዲዮም ከፍቼ ደግሞ ኖርዌ ውስጥ እንግዲህ ትልቅ ቻናል ያለው የኔ ነው እሱ ራሱ በራሱ የሚያስደስተኝ ነገር አለው። ግን ቲያትሮች ባጋጠመኝ ሰዓት በሙሉ አሉኝ። አለዛ ቲያትር ግን ቲያትር ቤት አለ ኢትዮጵያኖች ይሰራሉ። ብዙ ኢትዮጵያኖች ብዙ ጥቁሮችም የሉም አሉ ቲያትር ቤቶች። ቲያትር ካልቸር ነገር ነው። በጣም ካልቸርን ያዘለ ነገር ነው እና እዚህ ያሉት ቲያትሮች በጣም ኦልድ ኖርዊጂያን የተጻፉ ነገሮች ናቸው እና ያ ልምዱም ከአገር ቤት ይዘን ካልመጣ ነው አናየውም እና እዚህ በተለይ ሞክሬ ነበር እኔ በቲያትር ትምህርት ቤትም በፊልም ትምህርት ቤትም ለመግባት ሞክሬ ነበረ እና ፊልምም ለመስራት ስሞክር በአመት በየሁለት ዓመቱ ስድስት ሰው ምናምን ነው የሚወስዱት እና በጣም ገና አልተከፋፈተም ለጥቁሮች ለእኛ የሚሆን መድረክ ገና በደንብ አልተከፋፈተም ገና ነው አንተ የሙዚቃዊ ድራማ መስራት አለብህ፣ ማዘጋጀት አለብህ። እውነቱ ነው። በእውነት እዛም ትኖ አለው። ግን እዛ እርግፍ አድርገህ ተውከው ፐርፎርሚንጉን? ወይስ ሰራ? ፐርፎርሚንግ መተው ሳይሆን፣ አሁን በኢትዮጵያ ኮሚኒቲ በዛ ስር ተደራጅተን አንድ የአርቲስቶች ግሩፕ ደግሞ አቋቁመናል። የአርት ሰዎች ግሩፕ አቋቁመናል። ወጣቶችን ደግሞ ባለፈው ደሞ አሰባስበን ወጣት ልጆች እዚሁ ያደጉ ልጆች የአድዋን ቲያትር እንዲሰሩ እንዲሰሩ አረግን እና እነሱ እነሱ ነገር እየሞከርን ነው፣ ተመልሶ ወደዛ ለመግባት ራሴም አሁን በጣም ህልም አለኝ። አሁን ፊልም ላይ ወይ ቲያትር ላይ መስራቱ ህልም እስካሁንም አለኝ፣ ኤነርጂውም ያለኝ ይመስለኛል፣ ግን በልጆች እሱን ነገር እየሞከር ነው። ባለፈው በጣም ደስ የሚል ቲያትር ሰሩ እዚህ ያሉ የወጣት ወጣት ልጆች ያውም በአማርኛ አድርገው የአድዋን በሚገርም ሁኔታ ሰሩት። በጣም ብሶ መጥቶ አየና እሱን እንቀጥልበታለን የሚል ህልም አለን። እስ ና እንግዲህ ከአንድ ሁለት ዓመት በኋላ ሙዚቃዊ ምንድን ያልሽው ሙሉዓለም፣ ሙዚቃዊ ድራማ፣ ሙዚቃዊ ድራማ መስራት አለብን። ለምን መሰለ አንድ ሰው መድረክ ላይ ስታይ የኔ ቦታ እኮ እዚህ ነው ብለህ የሚሰማህ ከሆነ በእርግጥም ቦታ እዛ ነው። ስለዚህ በዝግጅትም በትወና መስራት አለበት። ገና እኮ ወጣት ነህ። እንደ ሽማግሌ ብዙ አመት እንደኖረ ሰው ነው የምታወራው። እና እኔ ትሰራለህ የሚል እምነት አለኝ ታዘጋጃለት ትዊስት ኦፍ ትዊስት ነው የሚለው ስቱዲዮ ነው እ የራሱ ስቱዲዮ ውስጥ ነው ያለው። የራሴ ስቱዲዮ ነው። ይህንን ከሁለት ሶስት ዓመት በፊት ነው የጀመርኩት። ግን ሌላ ደግሞ ኖርዌይ በአማርኛ ሚል ቻናል አለኝ። ለኖርዌጃን እዚህ ላሉ አበሾች፣ አበሻው ማህበረሰብ ለኤርትራና ለኢትዮጵያ ማህበረሰብ ኢንፎርሜሽን ምሰጥበት፣ እዚህ አገር ያሉት ነገሮች ማስተዋወቅበት፣ ሰዎችን ማገናኝበት መድረክ ሆኗል እና ትልቁ እንግዲህ መድረካችን የሆናል ሙዚቀኞች ሙዚቃ ሲያወጡ እዚህ መጥተው ነው የሚያስተዋውቁት መጀመሪያ እና መገናኛ መድረክ መድረክ ሆኗል። ይሄ እንግዲህ የኖርዌይ ነው። ይሄኛው ግን ትዊስት የሚለው ዌይ አይ ሲ ቲንግስ የሚል ቻናል ነው። ይህ አሁን የምነግራችሁን ለእናንተ ያለኝን የህይወቴን ልምድ የትምህርት ያገኘቸውን የየቀን ላይፍ ውስጥ ያሉትን ልምዶች ለቀረው ማህበረሰብ ደግሞ ማጋራበት ቻናል ነው። ወደ ሶስት ሺህ ሰው አለ። አውስትራሊያ፣ አሜሪካ፣ ካናዳ፣ ኢትዮጵያ ብዙ ሰዎች የሚከታተሉ አሉ እዛ ላይ ወጥቼ የራሴን ሀሳቦች ማቅረብበት ነው እና አንዱ እንደውም የሚገርመው ከቅድም ከከተማ መደራጀት ጋር ስታነሱልኝ ያ ከመሆኑ በፊት አይ ቲንክ አንድ ዓመት ሁለት ዓመት በፊት አካባቢ አዲስ አበባን እንዳላያት ማስታወቂያው ከልለኝ የሚል አንድ ፕሮግራም ሰርቼ ነበረ። ስለማስታወቂያው ብዛት ስለሱ ብዛት እና በኋላ ስድስት ወር ቆይቼ ሲሄድ ያንን ነገር ለውጥ አየሁት እና አሁን ያለው ፋሲ ቆንጆ ይ ነገር ቀድሞ ታይቶኝ ነበር አልኩኝ ማለት ነው። እና እንደዚህ አይነት ነገሮች ስለ ሽንት ቤቶቹ ስላሉ ችግሮች፣ ስለነዚህ ኢትዮጵያ ስመጣ ያየኋቸውን ነገሮች፣ አሜሪካም ከሄድኩኝ እዚያ ያየኋቸውን ነገሮች ለእኛ በማንበረሰብ በሚሆን መልኩ እናገራለሁ። ግን ይሄ ነው መልሱ ብያር ለምናገረው የኔን ሀሳብ ነው ማካፍለው፣ እይታ ነው ማካፍለው። እይታ ደግሞ ያው ጊዜያዊ ስለሆነ ለሰው ነው ተወለተ ይሄን ነገር ራሱ በራሱ ደሞ እንዲያስብበት እና እሱ ማርግበት ቻናል ነው። እና ትዊስት የሚለው the way I see things ማለት ነው። በጣም ደስ ይላል። እንደው ይሄን ሁሉ ነገር ለመስራት ከጀርባህም አሁን እኔም የሚል ነገር ይታየኛል። የተለያዩ ስቱዲዮ ክራሱ እዚህ አዲስ አበባ ያለህ ነው የሚመስለውና፣ ጥበብ አግዞሃል፣ ቲያትሩ አግዞሃል አሁን ያለውን ነፃነት ለመፍጠር በጣም ናገዘኝ። ኖርማል ሁን እንደ ቤተሰብ አማካሪ ሆን ኝ እንኳ ስሰራ እዛ ቦታ ላይ ሲሆን ብዙ የምጠቀማቸው ምሳሌዎች ሁሉ አሉ። እናቴ ከነገረችኝ ታሪክ ሊሆን ይችላል፣ ከቲያትሩ ካየኋቸው ቲያትሮች ሊሆን ይችላል፣ ከመድረክ ሊሆን ይችላል። ስለ ፍራቻ፣ ስለ መጨነቅ። አሁን አንድ ሰው መድረክ ላይ ሲወጣ በጣም የምናሳየው እንትናችንን ነው ያለን ኮንፊደንስ ነው የምናሳየው። ከዛ ጀርባ ግን ልባችን ደብል ነው የሚመታው። በጣም መፍራት አለ እና እነሱን ነገሮች በሙሉ አነሳለሁኝ ስለመድረኩ ስለዚህ ሲወራ ከጀርባ ደግሞ በጣም ጎበዝ ሰዎች ደሞ አሉ። እዚ ኮኔክት ያደረግናቸው ሰዎች አሉ። ይህንን የሰሩልኝ ሰዎች በፊት ከዚህ በፊት በደንብ የሚታወቀው ጎበዝ ጎበዝ አርቲስቶች ናቸው የሰሩልን። እያንዳንዷን ዲቴይል ወስደው ማለት ነው። የኔ ሀሳብ አይደለም። የራሴ ጭንቅላት ሀሳብ አለ፣ ግን እነሱን ሰዎች ነው እዚህ ጋር የጠቀሙ ጥሩ ጥሩ ጓደኞች አሉ። እነሱን ሰርተው ልኝ ነው እና በብዙ መልኩ ይሄ ቲያትሩ ነገር ብዙ ህይወቴ ላይ አግዞኛል። ሌላው ደግሞ ኦፍኮርስ አሁን የቤተሰብ ሁኔታ ይወስነዋል። በጣም በጣም ጥሩ ባለቤቴ በጣም ጥሩ ሰው ነች፣ የጤና ባለሙያ ነች። ልጆቼ አሉ። ይሄ የምታዩት ስቱዲዮ የመኪና ማቆሚያ ጋራጅ ነበር፣ መኪና ማቆሚያችን ነበር ይሄ። እሱን አፍርሰን ነው እንደገና ስቱዲዮ ያደረግነውና ቤተሰብ ላይ ሰላም ካለ ነፃነት ውጭም ደግሞ ነፃነት ታገኛለ አይምሯችንን በጥሩ ነገር የመጠቀም ነገሮች አሉ። ቻለንጆች ሲመጡ አንዳንድ ውጣ ውረዶች ሲመጡ አብረ የምትካፈለው ሰው አይነት ሰው ካለ ኑሮ ደግሞ ጥሩ ነገር መስመር የያዘና ባላንስ ያለው ነገር ሚዛኑ የጠበቀ ህይወት መምራት ከቻልክ እና ሰላም፣ በተለይ ሰላም ካለ ህይወት ውስጥ አይምርሆን ለሚጠቅሙ ነገሮች መጠቀም ትችላለህ። እና በዚህ በዚህ በጣም በጣም እድለኛ ነኝ። ቤተሰብ አራት ልጆች አሉኝ እዚህ እና ትልቅ ቤተሰብ ነው የመሰረት ነው እሱ ትልቅ አስተዋጽኦ አለው ባይ ነኝ ይሄ መባረክ ነው። ነፃነት ስለተገናኘን፣ እኔ በጣም ደስ ብሎኛል አይደል? በጣም ድጋሚ ከመጣህ እዚህ ያው እሑድ ቤት መምጣት አይቀርም። እናንተን በጣም ነው የማመሰግናችሁ። ድጋሚ ከእናንተ ጋር ማውራቴ ደስ ብሎኛል። ሁሌ ነው የምኮራው ሙሉዓለም። ከእናንተ በጣም ብዙ ተምራለ ማመድ ፕሮግራማችሁን በጣም ደስ የሚል ነው። በጣም ትልቅ ትልቅ አክብሮት አለ ለእናንተም። እኛም በጣም እናመሰግናለን። ነጻን ነፃነት ድጋሚ እንደምንገናኝ ያው እርግጠኞች ነን። ጥያቄ የለው። ስትመጣ በደንብ ነው የምንቀበል። ፐርፎርም ታደረጋለ በደስታ በተለይ ለወጣቶች በጣም የሚያነቃቃ ነገር አለ በህይወት በአጠቃላይ እና ስትመጣ አደራህን ብቅ በል ይሉሃል፣ በሙሉ የእሑድ ቤት ቤተሰብ በሙሉ። ያኔ ሐምሌት ላይ የሰራሃትን እሷን ትሰራለናል፣ ሰራለናል አልረሳሁትም፣ እና በደስታ እመጣለሁ። መልካም ቀን ይሁንላቸው ለቤተሰብ በሙሉ ሰላምታ አቅርበልን ነፃነት። አደርጋለሁኝ፣ አመሰግናለሁ። እሺ ነፃነት።